በስላሴ ክሱ ቸርነት በማዳች በሚያመሻቸው በሚቆያቸው ቸርነትና ምሕረት የባህሪው የሆነ እናታችን ዛሬ ስሙ የተመሰገነው እናታችን እመቤታችን ቅድስት ድንግል ማርያም ክብርና ምስጋና ሁላችንም የተፈጠርነው እስኪ አንቺ ጳጳሳት አንቺ ከሊቃነ ጳጳሳት ትበልጫለሽ። አንቺ

አይበቃምም ስለምቸኩሩ ይሄ አንቺ ከምትለጫለች ከሊቃነ ጳጳሳት ትለጫለች። ሊቁ የሶሪያው ሊቀ ጳጳስ የነበረው ውዳሴዋን የደረሰላት በዚህ በሰንበተ ክርስቲያን ውዳሴ ማርያም ላይ የመጨረሻው ክፍል ላይ አንቲ ታቤ ቃለ ጳጳሳት ወፈታደ ከቱይ እንደያት ከለባ ትመጠለሽ ከሊቃነ ጳጳሳት ትመጠለሽ። ገናንነትሽን መናገር የሚቻለው ማን ነው? ገናንነትሽን ማለት ክብርሽን፣ ልዕልና ልዕልናሽን እናትነትሽን መናገር የሚቻለው ማን ነው? አንቺ ከሆነ ትመጠለሽ ከቲውልና ከሷሂ

በሁለት ክንፋቸው አይናቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ምን ይላሉ? ይሸፍናሉ። በመፍራት በመንቀጥቀጥ በምስጋና በተመሮ ያለፈ ዛሬ አይቶታ ነው እንዱ በምስጋናታ ይኖራሉ። ምስጋናቸው እረፍታቸው፣ ረፍታቸው ምስጋናቸው ነው። ከእነዚህ ከለጭጫኑ መላእክት ይልቅ አንቺ ትበልጫለሽ ይላታል ማለት ነው። ከለጭጫኑ መላእክት ከነ ሱዋሄል ከነ ክርዌን ከነ ሚካኤል ከነ መናገር የሚችለ ማንም የለም ማለት ነው። እግዚአብሔር ከመረጠው እግዚአብሔር እሷን ለማመስገን የእሷን በመናገር እሷን በመቀደስ መናገር የለም።

የእናታችን ቅድስት ድንግል ማርያም ስም ጠንፎነ። የእናታችን ስም ለመጥራት ምን ያስፈልጋል ከተባለ አንደበታችን የጣፈጠ እስኪ መሆን አለበት። ተጠቁሞባታል። ሐኪማችን ናት፣ ወላዲተ አምላክ። የሙስሙርናችን ማንነት ናት፣ ወላዲተ አምላክ። የወርቀታችን መነሳ ናት፣ ወላዲተ አምላክ። የመጠማታትን የመራቆታችን መነሳ ስማረናት ልጇ ወዳጇ መድኃኔዓለም ክርስቶስ ከስጋዋ ስጋ ከ ለስፎ ሰው የሆነው እኛም ከራቁትነት የብርሃን ልብስ

በእመቤታችን ምክንያት ነው። ያ ሔዋን አስሟት የመጀመሪያው ሔዋን በደረች በድራ ወደቀች። ሁለተኛዋ ዳግማዊት ሔዋን የተባለች እናታችን እመብርሃን ቤዛ ሁሉ ዓለም የዓለም ሁሉ ቤዛ ወላ የሰጠችን በእሷ ምክንያት የተዘጋው ገነት በመጨረሻው በሁለተኛዋ ዳግማዊ ሔዋን በርሃን በቅድስ ልግባለ ተከፈተለን ይህምሮ ላለቀሚሁ ከፀዮትን በላ ዘንድ አጀለ አ አችም እሷ በመገኘቷ እሷ በመወለዷ እሷ በመመኘቷ፣ በልብናዋ፣ በቅድስናዋ፣ በእናትነቷ እግዚአብሔር ስራ ከበራት ማለት ነው።

ያው የሚገዙላት መላእክ የመላእክት ሕዝብ ተባለች። የሰማይታት ዘውዳቸው ማለት ሰማይታት የዚህን ዓለም መከራ ዓለም መከራ የሚቀበሉት፣ የዚህን ዓለም ውጣውረድ የሚያልፉት፣ የዚህን ዓለም ውጣውረድ ረሃውጡን የሚታገሱት፣ ስንቅ የሆነቷል፣ በትር የሆነቷል፣ ልብስ የሆነቷል፣ ካባ የሆነቷል፣ አክሪ የሆነቷል፣ ብርታት የሆነቷል ድንግል ማርያምን በልባቸው ሰሌዳ ላይ አትሞ መ እነዚህ ነቢያቶቹ በጠቅላላ ስለ እሷ የተናገሩት እነዚ የተገፉት ነቢያት ሰማይታቶቹ ሳይገሩ ክብራቸው ልዕልናቸው ስለሆነ ነው እንጂ ዝም ብሎ አፉ ባልዳሸ አፉ ብዛት ሰክሞ የሚዘራት አይደለችም፣ የሚል ማለት ነው። ማንነት እናትነቷ የጣፈጠ ነው። የፈለገ ሁላችሁ እናቶቻችን ናቸው። የፈለገ ክርስቲያኖች አላችሁ እናቶች ከእነዚህ ሁሉ ውስጥ ድንግል ማርያም ትመጣለች። ራ ሔዋ ሰው በረሃብ እንዲቀጥ አትፈልግም። ሰው አድሮ ተክሎ እንዲኖር አትፈልግም። ሰው በኃጢአት እንዲወርቅ አትፈልግም። ሰው ተጨቆሮ እንዲኖር አትፈልግም። ዋክልስ እየምትል እየገባነት እየጠናነት እያንቋሸት ናት። እንኳን ማርን የምትል እናት የምችል እናትነ ለአንድ ቀን ወይም ደረቀረ ዘላለማዊ ናት። ወረት የሌላት እናት አባቶቻችን የተጠቀሙባት፣ ሊቃውንት የተጠቀሙባት፣ ነቢያት የተጠቀሙባት፣ ሐዋርያት የተጠቀሙባት፣ ደናግልና መነኮሳት የተጠቀሙባት

በፍጥነት ደርሳ ችግራችንን የምታስረገግ እናቱ ያለ ልንኮራ ይገባል። ክርስቲያኖች ልናማርና አንዳንድ ጊዜ በሕይወታችን ውስጥ ጆሮአችን ጭው የሚያደርግ ነገር እንሰማለን። መምራ ይጠይቅ ያሉማ ያሉት የተማረ ሰው ዳግመኛ አይማርም ያሉት ማለት ነው። ንገሩ ሲከርስ ያሉት ያወቀ ሰው ዳግመኛ ማወቅ እንዳለበት መረዳት እንዳለበት መጠየቁ ለምን ፈራ? ለካ ዝነኛ ስንሆን ጨብጨባው ሲበዛ እለንታው ሲበዛ ባዘቀልን ነታችን በሰው ዘንድ ስንታወቅ ክደትን እንቀላቅልበታለን። ክደትን እንቀላቅልበታለን። ጭምጨባ በጎረፈው ልክ አባቶቻችን እኮ መልካም ስራ የሚሰሩ አሉ። ድዌ የሚፈውሱ አሉ። ለምጥ የሚያደርጉ አሉ። ጎባጣ የሚያቀኑ አሉ። እውር የሚያበሩ አሉ። ሞት የሚያስነሳ አባቶቻችን አሉ። እንደዚህ እንኳን ጭምጨባ አልፈለጉም። አልፈለጉም። እኔ እንዳልፈለጉም። ከምን አልፈለጉም? ክብራችን በእግዚአብሔር ዘንድ ነው ያለው። ዛሬ ለእኛ ክብር የወደ ልብስ ብቻ ሆኗል። ለክርስቲያኖች ልብሳችን ብቻ የሚታየው ልብሳችን ብቻ ነው። ውስጣችን ባህል ሆነናል። ባህልነታችንን የምታስወላልንን እናጠልተናል። አፋችን ለከታቷል። ስለ ድንግል ማርያም ክብር በላይ በሰማያት ያለማቋረጥ የመለየታችንን ክብር አልቆ የሚናገሩት በዚህ በምድር ደግሞ በበረሃ ውስጥ ያሉት አባቶቻችን ሊቃውንት መነኮሳቶቹ እረብሳቸው ወይም ሁለት ሰዓት፣ ወይም ሶስት ሰዓት ነው ወደ ሰዓታታቸው ይገባል።

ይገዙላታል ያውም እያለቀሱ የአይልያ ደሙ ለጉበታቸው ሳይሳስፉ እየሰገዱ ነው የሚታወቁት። ሳታ ይ ስንፍና የተጫ ነው ስንፍና የተጫጫነው የሚበላውን መብረት ሲጀምር፣ የሚለብሰውን መቀየር ሲጀምር፣ በእናታችን በቅድስት ድንግል ማርያም ላይ የዘለማ ቃል መናገር የጀመሩ ሰዎች አገር ሊገቡ ይገባል። ሊቃውንቱን መጠየቅ ያስፈልጋል። አባቶቻችን መጠየቅ መቻል አለባቸው። የቀደሙት አባቶቻችን እንዴት አሳለፉ? እንደ ኢሳይያስ ስለ መጠየታችን ምናሉ? እንደ ንኛያስለግግን ማለት ምናሉ? እንደ ሕዝቅኤል ምናሉ? እንደ ዳንኤል ምናሉ? እና ባህርያሞች

የዚህ ቤተክርስቲያን ባለቤት መድኃኒዓለም ክርስቶስ ነው። ከመድኃኒዓለም ክርስቶስ በታይ ደግሞ የተሾመ እግዚአብሔር የመረጣቸው በመንፈስ ቅዱስ የሚመሩት አባቶቻችን ቅዱስ ሲኖዶስ ያገባልን ምናምን አልጠየቅ እስፒከሩ ስለቶን ጫቆ ማንጋጋታ ከሁሉ ይበልጥ ያደረጋት ሰው ነው ወይስ እግዚአብሔር ነው? አረ መስክሩ ክርስቲያኖች! ማንንስ ያመስሉ አቆላይ ታላቅ ከኪሩቤልና ከሱራፌል የሚለን የነወደ ግርማለች ነው። ከፍ ከፍ ያደረጋት ሰው ነው ወይስ እግዚአብሔር ነው? እግዚአብሔር እናቱን የበረታት ነው፣ እግዚአብሔር ነው። እናቱን ለራሱ መርጦ ለእኛ ደግሞ መርጦ እናታችሁ እና ብሎ የሰጠን እግዚአብሔር ነዋ። አይደል፣ እግዚአብሔር ነው የሰጠን ድንግል ማርያም እንድን ማጠንባት እንድን ሸሸግባት መጠለያ ስናጣ እስዋ አድኗ ትቁጭ ብለን ድንግል ማርያም መገፋቴ፣ አይ መጨቆሌ፣ መራሌ፣ መጠማቴ አይ በሰው ዘንድ ተላለው ናታለች መጠሪያ መሸሸሪያ። ዶሮ ታውቃላችሁ አይደል? እዚህ አዲስ አበባም ካለ ያው አርዶ ለመብላት እንጂ እንደዚህ ዶሮ እርባታ ያለ ዶሮ ስትፈለፍል ጠብቃ ነው እንቁላሎቹ ጠብቃ ነው አይደል? ከዛ ጫጩቶቹ ሲፈለፈሉ ከላይ ይሄ ጭልፊት የሚባለው ሲመጣ ማለት ነው። ጭልፊትን ወደ ሰው ተቆጥቶ አፈጠረ ማለት ነው። አንተ ክርስቲያን ነህ? መጥቶ ከላይ ይወስደው ይወጣ አይቆይ ታቂ ትወስድ ስመጣ ክንፏን ተዘረጋና ታቆጥቶ እ ምን ታለጋለ? ክንፏን ተሰበስባለ ልጆቿን ድንግል ማርያም እንደዛ ነው። ስንበደል ስንገባ

በሰው ዘንድ መዋረድ አጥይልኝ፣ ኧረ መገፋፋት ልይልኝ፣ እናቴ እስከ መቼ ድረስ ተጠቁኝ ይኖራለሁ? እባክሽን የእውቀት ጽዋ አጠጪኝ፣ የእውቀት ጽዋ የማስተውልበትን ስምሽን፣ የማገልበትን ስምሽን ታሪክ የማጠግምበትን ሰማያዊ ጽዋ አጠጪኝ እናቴ። ያለስማጽ ያ የተገፈው